ሌላውን ሳይጨምር መዳኔ በቂ ነው፣ አምላኪ ሌላውን ሳይጨምር እንግዲህ፣ የቤተ ክርስቲያናችን ሠላሳ አምስተኛ ዓመቱን ካከበረ ኦልሞስት አራት ሳምንት ሆኖላልና ድባቡ እንዴት ነበር በሚለው ሂደት ላይ ከፓስተር ሸቱ ጋር ጥያቄ ያቀርባለኝ። እንዴት ሰላሳ አምስተኛውን ዓመት ስናከር የቀረልን ነገር ምንድን ነው? የደረሰ ደግሞ ከቤተክርስቲያን አባላት ሊሆን ይችላል ከውጭ እንዴት ነበር? ይህን በተመለከተ ትንሽ አስተያየት እንሰጣለን። መልካም ነው። መቼም እንኳን ደስ ያለህ ማለት እፈልጋለሁ ሕዝቡንም አንተንም፣ ጠያቂውን ጌታ ይባርክህ ስለጠየቀኝ ድባቡ በእውነት ከጠበቅነውም በላይ ነው ማለት ይችላል። በጣም ቆንጆ ነው። ሁለት ቀን ሁለት ቀን ባህል አድርገን አክብረናል። አዳዲስም ሰዎች ነበሩ። እንደገና ደግሞ የቀድሞ ሰዎች አንዳንድ በሆነ ምክንያት ብቻ ያልነበሩ ግን በዛ ቀን መገኘታቸው ራሱ ሰርፕራይዝ አድርጎናል። በጣም ቆንጆ ነበር። ወደነዋል። ደመቅ ያለ ነው ደግሞ እኛው በእኛው ነው። ከውጭ አገልጋይ አልጋበዝንም። የእኛው መዘምራን የኛ የቃል አገልጋዮች የሚያገለግለው እና በጣም ቆንጆ ነው ነው ወድጄዋለሁ። እግዚአብሔር መልካም አድርጎ በጣም ይገርማል። ፓስተር፣ በጣም ነው የተደሰትኩት ለሰጠኝ መልስ። እኔም ራሴ በጣም ተደብድ ያለሁ እና በጣም በሚገርም ሁኔታ በቤተ ክርስቲያናችሁ በነበረው በ35 ዓመት ፕሮግራም ላይ ታይቶ የማይታወቁ በጣም ረጅም እዛው ከእኛ ርቀው የነበሩ ወንድሞቻችንን አይቻለው ከዛም ባለፈ ደግሞ ድንቅ ጸጋን የወረሱ እህቶቻችን ዘማሪያን የድሮዎቹን በማየት በጣም ደስ ብሎኛል። እንዴት ነበረ ገጠመኙ? ከዚህ በፊት የነበረ ተዘጋጅቶ የተቀመጠ ከ25 ዓመት የ25ኛ ዓመታችን ስናቀርቡ የተዘጋጁ ፕሮግራሞች አሉ። እሱም በተመለከተም ይህን አጠቃለህ አስተያየት ከተሰጠኝ። ወይል ጥሩ ነው፣ እንደውም የረሳሁትን ያስታወስከኝ። በዚህ በተለይ በ35ቱ ላይ ልዩ ድባብ የሚያደርገው የቀድሞ መዘምራን የነበሩ በአሁኑ ጊዜ የተቀመጡ በሌላ አገልግሎት ያገለግላሉ ግን በዝማሪ ያገለግሉ እና እነሱ ተዘጋጅተው ፕሮግራም ተሰጥቷቸው ሲያገለግሉ ስናይ የቀድሞው ትዝታ ሁሉ መጣ። በእውነት በእንባ ልባችን መች ልባችን በጣም በጣም በጣም ውስጣችን ተሰማን። እንባም እስከ ማፈስ ድረስ የደረሱ ሰዎች ነበሩ። ይሄ ነገር ወደፊት የሚደገም እያል እግዚአብሔርን በጣም አመሰገንን እና ይሄ በጣም አንዱ ያስደነቀን ነገር ነው። ቅድም እንዳልኩት በእርግጥ ፕሮግራሞቹ ያው አዲሶችም ያሉበት ነው፣ እንደገና ነባሮችም አንዳንዶች ከውጭ የሚወጡ ነበሩ። በዛ በዛ በጣም ደስተኞች ነ ልዩ የሚያደርገው እሱ ነው እና አይ ቲንክ በዚህ በሰላሳ አምስቱ ደግሞ በሰላሳ አምስቱ ደግሞ ቅንጭምጫቢ የሆኑ ተነስተዋል፣ ቪዲዮዎች ተነስተዋል ግን አሁን በሙላት ማለት የሀያ አምስቱ ብቻ ሳይሆን የሰላሳ አምስቱ ከመጀመሪያ እስከ መጨረሻ በሚያስፈልግ ሁኔታ ተቀነባብሮ ይቀርባልና እንድታዩ፣ እንድታው መቼም እንጋብዛቸዋለን። ምክንያቱም ታሪክ ነው ና ሁሉ ነገር በዛ ስለተጠቃለለ ብዙ ነገር እናገኝበታለን እያስባለሁ በጣም ደስተኞችንም። ቤተ ክርስቲያናችን ታሪክ አላት። ታሪክ አልባ አይደለንም። እና ያህን ደግሞ የምናገኘው ከዚህ ከተቀረጸው ቪዲዮ ስለሆነ ከዚህ በኋላ ይለቀቃል። የሃያ አምስቱ ብቻ እንላችሁም የሰላሳ አምስቱ እንዳለ ከጀማሪው እስከ መጨረሻው ያለው ታሪክ ታገኙታላችሁ በቪዲዮ እና ተከታተሉ ብለን እንጋብዛቸዋለን። በጣም ነው ፓስተር ደስ ያለኝ። በጣም በሚገርም ሁኔታ በታሪክ አጋጣሚ ከኛ ጋር የነበሩ አሁን ህይወት ከኛ ጋር ባልተፈቀደላችሁ ያሉ ግን ከእኛ ጋር ሲያገልግሉ የቆዩ ሰዎች ያሉበት የተካተተ ፊልም ስለሆነ ይሄንን በተመለከተ እያንዳንዳችሁ በማስተዋል ይሄንን የሚተላለፈውን በእኛ ቤተ ክርስቲያናችን ፕሮግራም ላይ ቪዲዮ ስለሚለቀቅ በጊዜ ወስዳችሁ እንድታዳምጡ እንጋብዛለን። ጌታ የሰው አንድ የመጨረሻ የምለው ምንድን ነው፣ በእርግጥ ለዚህ ቤተክርስቲያን እዚህ መድረስ የብዙ ሰው እጅ አለበት እና ብዙ አሻራቸውን ያስቀመጡ ዛሬ ከኛ ጋር የሌሉ በተለያየ ሀገሮች የሚኖሩ እዚህም ሆኖ ደግሞ ያልመጡ ማለት በአንድም በሌላም ምክንያት ያልመጡ አሉ። እና ይሄ ግን የሁላችንም ስራ ስለሆነ እግዚአብሔር በእኛ የጀመረው ስራ እስከዚህ ያደረሰ እግዚአብሔር ስለሆነ አሻራ ሁሉ ያለበት ስለሆነ እንደው አይመለከተንም የሚል ሰውም ያለ አይመስለኝም። እና በተሻለ መጠን የድሮችም ሰዎች ሁሉ በዚህ ነገር ላይ ጊዜ ስታገኙ ቪዲዮ እንድትከታተሉ እንጋብዛቸዋለን። ጌታ ይባርካቸው። በጣም ደስ ይላል። ወንድማችንን የቤተ ክርስቲያናችንን ሽማግሌ ወንድሜን በሌን እዚህ ኢንተርቪው ለማድረግ ድሉ ስላለን ደስ ብሎኛል። የቤተ ክርስቲያናችንን ቪዲዮ በተመለከተ በሌን ሳናነሳ ስለ ቪዲዮ ማውራት አይቻልም። ስለዚህ የቪዲዮ ቅንብሩ ሁልጊዜ በአንተ ስለሚያል፣ እንዴት ነበር ዝግጅት እንዴት ነበር የሚለውን ነገር እንዲ አስተያየት ወይም ደግሞ ይሆናል የምትለውን ነገር ብትናገር እድሉን ውስጥ ጌታ ይባርክህ በእውነት። እኔም ብናገር ደስ የሚለኝ የቪዲዮ ቅንብሩ የዛ ለት 35ኛ ዓመታችን በጣም በሚገርምና ደስ በሚል ሁኔታ አልፎልናል እንዲሁ የ25ኛ ዓመታችንም ስናከብር እንዲሁ በጣም በጣም ደስ የሚል ፕሮግራም ነው የነበር እግዚአብሔር ከጊዜ ወደ ጊዜ ሁሌ ያስደንቀናል በጣም በጣም እየተገረመና ያከበር ነው እና የቪዲዮ ቅንብሩ እንዴት ነው ምናልባት ተመልካቾቻችን አሁን በዚህ በዚህ ቤተክርስቲያን ም የነበራችሁ በሌላ ቦታም ተበትናቸው ያላቸው የእግዚአብሔርን ስራ ከኛ ጋር ስትሰሩ የነበር የሁላችሁም ያሸራ ስለሆነ ይህን ነገር እና ሁላችሁንም የሚመለከታቸው ማንም የማይመለከተው የለም እና ራሳችሁንም የምታዩበት ባላችሁበትን ቦታ ላይ ሆነ እግዚአብሔር በእናንተ ውስጥ እንዴት እንደተጠቀመ አሁን ደግሞ ዛሬ ላይ ሆነን ባላችሁበት ሆና ናችሁ እግዚአብሔር በመጀመሪያ ጊዜ ከእናንተ ጋር የነበረውን እንዴት ሲሰራ እንደነበር ራሳችሁን የምትመለከቱበት ስለሆነ የቪዲዮ ቅንብሩ እንዴት ነው የሚሆነው? የመጀመሪያው የባለፉት 25 ዓመታት የቪዲዮ ቅንብር አለ። 25 ዓመት ለ25ኛ ዓመት ስናከብር ተዘጋጅቶ የነበረ ቪዲዮ የነበረ ነው እና እሱን ታያታላችሁ ሰዎቹ ከዛ በኋላ የ25ተኛ ዓመቱን የዩቤሊዮም አከባበር ስነስርዓት አለው። ሁለተኛው ፓርት እሱ ነው የሚሆነው ማለት ነው። ሶስተኛው ደግሞ ከ25ኛ ዓመት እስከ 35ኛ ዓመታችን የነበረውን የቤተክርስቲያን እድገት፣ ለውጡን ያለውን ነገር እሱን የምታዩበት ይሆናል ማለት ነው። የመጨረሻው ደግሞ አሁን በቅርብ ያከበርነው የ35ኛ ዓመት በዓላችንን አከባበር ስነስርዓቱን ይሆናል ማለት ነው። በአራት የተለያየ እንትን የተዘጋጀው እና ያው እንዳይበዛባችሁ እንግዲህ የሚዲያ አገልግሎቶች በትንሹ በትንሹ እየከፋፈሉ ያሳዩቸዋል ማለት ነው እና በተቻለ መጠን ለራሳችሁም ሌሎችም እንድታስተላልፉት ጌታ ፍቅር እንጠይቃችኋለን። ጀምራችሁ ሳትጨርሱት እንዳታቆሙ በጌታ ፍቅር እንጠይቃለን። ጌታ አብስቶ አብስቶ የባረካችሁ መልካም ጊዜ ሆንላችሁ። ተባረኩ። ሻ ጥያቄ የማነሳው በፍራንክፈርት የኢትዮጵያ ወንጌላዊት ቤተክርስቲያን እንዴትና የት ተመሰረተች? ከዚሁ ሀሳብ ጋር ያይዘ የቤተክርስቲያኗ ተልእኮስ ምን ነበር የሚለውን እናንሳ። ጌታን ስለዚህ ቀን እጅግ አርጌ ያመሰግናለሁኝ። እግዚአብሔር የታሪክ ባለቤት ነው። እውነት ነው። ዝም ብሎ ይሄ ቸርች፣ እዚህ ያልደረሰም። እኔና ባለቤቴ መቤት ዛሬ ወደ ጌታ እቅፍ ሄዳለች። በቤታችን መጽሐፍ ቅዱስ ጥናት እናደርግ ነበር። አብረን እንጸልይ ነበረ። የጀርመን ፔንቴኮስታል ቸርችም እየሄድን እንካፈል ነበረ። ሆኖም ግን አንድ ነገር ውስጣችንን ዙ ጊዜ የሚቆጠቁት ነገር ነበረ። በቃ ምክንያቱም ብዙ አልፎ ኢትዮጵያውን ወገኖች በዙሪያችን በፍራንክፈርት ከተማና አካባቢው ስላሉ ወገኖቻችንን እንዴት ነው በወንጌልን እንደርሰው እያልን ይሄ ነገር ጥያቄ ሆነብን። እግዚአብሔር እግዚአብሔር እንደው ራይ ውስጣችን ስላስቀመጠ ብዙ ጸለይንበት እና ከጸለይን ምን ካሉ በኋላ እግዚአብሔር ውስጣችንን ሲሞላው አይ በቃ ይሄ ህዝብ ማለት ወገኖቻችን በአማርኛ ቋንቋ በቋንቋችን ወንጌልን መስማት ስላለባቸው እኛም ከነሱ ጋር ሆነን እግዚአብሔርን ቃል ለማጥናት ሀሳቡ ውስጣችን ስለሆነ እናና ጌታም ደግሞ ይህንን ነገር በቃ እንደራይ ያርጉ ስላስቀመጠልን ውስጣችን ሲሞላ በቃ ጥሪ ያደረግን ማለት ነው። በአካባቢው የምናውቃቸው ኢትዮጵያን ወገኖች በዛን ጊዜ ወደ 15 የሚሆኑ ሰዎች እናቅ ነበረ በጌታ የነበሩ ስለዚህ የስልክ ጥሪ ያደረግንና እስተገናኝተን እስ ተገናኝተን እንጸልይ ብለን ጥሪ ያደርግንላቸው። ግን የሚገርመው ነገር ቢኖር ሁሉም አልመጣም። ከዚያ ከ15 ሰዎች ውስጥ የመጡት አምስት ብቻ ነበሩ። ያ ማለት እንግዲህ እኔ እና ባለቤቴ እንደገና እነዚህ አምስት ሰዎች ሆነን ሰባት ሆነን የጸሎት ፕሮግራም ጀመርን። ያ ቀን ደግሞ በጣም የምናስታውሰውና እና ሁልጊዜ የማይረሳ ቀን ነው የስቅለት ቀን ነው እና ኤፕሪል 13 1990 ምለት ነበረ። ይሄም የሆነው ደግሞ በመኖሪያ ቤታችን ነው ፎርተን ስትራስ 16 ፌሽናል ያን የሚኖርበት እዛ ነበረ። እዛን የጠራ ነው። እነዚህም ወገኖች ስለዚህ ሰባት ሆነን በመኖሪያ ቤታችን በጸሎት ጀመርን ማለት ነው። እና በጸሎት የጀመርነው ፕሮግራም እያደገ እያደገ ሄደና ለምን ከጸሎት ያለፈ ነገር አናደርግም የሚል ነገር በውስጣችን መጣ። ታዲያ ምን እናደርግ ሲባል መጽሐፍ ቅዱስ ለምን አብረን አናጠና የሚለው ሀሳብ በሁላችንም ስለሞላ ወደ መጽሐፍ ቅዱስ ጥናት ተዘዋወረ ማለት ነው የጸሎት ፕሮግራም ከዛ በኋላ እያደገ ስ እያደግ ሲሄድ ያው እንደምታውቁት በመኖሪያ በመኖሪያ ቤት በተለይ በጀርመን ሀገር ከባድ ነው። ሰው እየበዛ ስለመጣ እንግዲህ ከሰባት ወደ 14 15 ድረስ በአንዱ ሁለት ወርግስ። ስለዚህ አንደኛ ነፃ የሆነ አምልኮ ስለሚኖረን ነፃ የሆነ ጸሎት ስላለ ሰው በጎረቤት ያሉት ስለሚረበሽ ይሄ ነገር አያዛልቅም። እግዚአብሔር ይመስገን ሰውን እያበዛ ነው፣ ግን የግድ የሆነ የጀርመን ቸርች እንፈልጋለን ብለን የጀርመን ቸርች ፈልገን ኤፕሪል ጀመርን። ሴፕቴምበር ላይ ወደ ኤፍ ሲ ጌ የሚሉት የጀርመን ፔንቴኮስታል ቸርች ማለት ነው። እዛ ቦታ ጠይቀን ፈቅደውልን እዛ ገባን ማለት ነው። እና እዛ ከገባን በኋላ እንግዲህ የመጽሐፍ ቅዱስ ጥናቱ ብዙ ወራት አልሄዱም። አራት አምስት ወር ከሄደ በኋላ አሁንም እየሰፋ ሄደ፣ እየሰፋ ሄደ እየሰፋ ሲሄድ ይገርማቸዋል። እንግዲህ በመኖሪያ ደረጃ መኖሪያ ቤት ደረጃ የነበርነው ወደ 18 ድረስ አደረስን ነበር። ልክ ቸርች ስንመጣ በአራት እና በአምስት ወር ውስጥ ከዛ ከ18 አልፎ ወደ 30፣ 40 እየደረሰ እየበዛ መጣ ማለት ነው። የሰጡን ክፍል ግን ለ40 ሰው የሚበቃ ብቻ ነበር። አሁን ያ ቦታ ተጣበበ እና በጊዜው የዛይፍራ ክርስተን ገማይንደ የነበረው ፓስተር ፓስተር ኤበርት ይባላል ይሄ ነገር ጠቦላ ነው። እስቲ ሰፋ ያለ ቦታ ደግሞ ፈልግን ብለን በጎረቤት ያለ ሌላ አዳራሽ ሰጠን። ያ አዳራሽ ደግሞ እስከ መቶ ሰው የሚይዝ አዳራሽ ነው እና በኢትዮጵያ ክርስቲያኖች ህብረት በሚል ስም ስም ሰጠነው። በህብረት ደረጃ አገልግሎታችንን ቀጠልን ማለት ነው እና ሰዎች እየጨመሩ እየዳኑ እንደገና ደግሞ ከሀገር ቤት የመጡትም አንዳንድ ቅዱሳን ወደ ቤተክርስቲያናችን እየተቀላቀሉ እየበዙልን ሄዱ። ግን አንድ ትልቅ ነገር የምናገሩ እዚህ ላይ ምንድን ነው? በዛች ኤፕሪል 13 1990 ዓ.ም ስንጀምር መስራቾች የምንላቸው ሰባት ሰዎች እንደው በስም ብንጠቅሳቸው ጥሩ ነው። እሼና መቤት ያ ፓርላሚስ እና ፀገን መኮንን እና ፀገነት፣ እንደገና ደግሞ ማርታ ደስታ፣ እንደገና ደግሞ ወንድሜ ቢራራ። ከዛ በኋላ እኔ ደግሞ ሰባተኛ ነበርኩ ማለት ነው ል ቃል መጥቶልኛል። እግዚአብሔር ነገሮልኛል። አንተም ከኔ ጋር ትሆናለህ እና በዚህ ይቀናል እና ያና ስሽን አይም ነበረ። ሄድኩኝ እና የተጠሩት ብዙዎች ነበሩ፣ ግን የተገኘነው ሰባት ነር። እንዲያውም በቃ ሰባት ሆነን ነገሩን በጸሎት በምናምን ተብሎ መጸለዩን በትክክል አናቅም። ያው ተጀመረ። ከዚያ በኋላ አላቋረጥም፣ እየቀጠለ ሄደ። ከዛ በኋላ ቀስ በቀስ ያው የሚድኑት ሰዎች እየተጨመሩ ሲሄድ የምስክርነትን እያደረገ ስትሪት ላይ እየወጣን ወንጌልን በመንገር ሰዎች ወደ እግዚአብሔር ቤት ሊመጡ ነበረ። ያ ደግሞ የበለጠ እኛን እንካሬጅ አድርጎን ነበረ። ከዛ በኋላ ደግሞ ወንድም ዮናስ ሰይፉ የሚባል ወንድም ከአገር ቤት መጥቶ እሱ ደግሞ ለረጅም ጊዜዎች ለሁለት ለሦስት ወር ከኛ ጋር ሆኖ ለቤተ ክርስቲያን የአንዳንድ ጥያቄ ያለውን ለመመለስም ብዙ ጊዜ እንደረዳም አስታውሳለሁ። እና እሱንም እግዚአብሔር ተጠቅሞበታል ያምናለው። ማናውቀውን ያልደረስንበትም ብዙ ነገር ያስተምረን ነበር እና በዛ ውስጥ ነው እንግዲህ እድገታችን እየቀጠለ የሄደው ማለት ነው። እስቲ ወደ ኋላ መለስ ስንበልና፣ የጸሎት ህብረታችሁ ወደ ክርስቲያኖች ህብረት እንዴትና መቼ ተቀየረች? የት ነበር የምትሰባሰቡት? ያው ቀድሜ እንደተናገርኩት የጸሎት አገልግሎቱ ወደ ጸሎት ወደ መጽሐፍ ቅዱስ ጥናት መጣ ከዛ እየጨመረ እየጨመረ ሲመጣ ያው ከድሜነትና ክርቶን ወደ ክርስቲያኖች ህብረት ተለወጠ ማለት ነው። እና ይሄ የሆነው እንግዲህ በአንድ ፔንትኮስታል በሆነ ጀርመን ቸርች ነው። ኤፍሴጌ ወይም ፍራይ ክርስትን ገማይንድ የሚባለው በውፍም የሚሄድበት መንገድ የከናላን 1980 ውፍም የሚሄድበት መንገድ ነው። በጣም ለኮሚኒኬሽን አመቺ ነው እና ብዙዎችም እንደውም ለመዳን ምክንያት የሆነው የኮሚኒኬሽን ጉዳይ ነው ብዬ ያስባለሁ። ብዙ ሰዎች ይጨመሩ ነበረ ይበዙ ነበረ። እና ታዲያ በመጽሐፍ ቅዱስ ጥናትም መቆየት ስላልተቻለ ወደ ህብረት መጣ እና የመጀመሪያዎቹ የህብረት ደግሞ መሪዎች ነበሩን። ምክንያቱም በዚህ ጊዜ ቁጥራቸው እንዳልኩት ወደ አርባ ደርሶ ነበረ እና ለዚህ አርባ ሰዎች የግዴታ ህብረት መመስረት ስለነበረበት የህብረት ደግሞ መሪዎች ያስፈልጉ ነበረ እና መሪዎች አገን በዚያ ጊዜ የሾም ናቸው። በመጀመሪያ ደረጃ እኔ ራስ ያለሁበት ከዛ ቢራ ጋር ተቀዋበው ከዛ በትረቀና ማርታ ሰፋና እቁባይ ገብረብርሃን የሚባሉ አን የሚገኝበት እና ይሄን ምናል ነው የኢትዮጵያ ክርስቲያኖች ህብረት ብለን ጠራ ነው ማለት ነው። ከዛ ስለጨመረ ክፍሉ ሊበገናቸው ስለዚህ የግድ ወደ ፓስተሩ እንደገና ጥያቄ አቀረብን። ህዝባችን በስቷል አሁን ያለንበት ክፍል አልበቃንም እና ጎን ያለው ክፍል እንደገና በመጠነኛ ክራይ እንዲያከራዩን ጠየቅናቸው ማለት ነው። ሰውየውም በጣም የተባበረን ስለነበረ ችግር የለውም እግዚአብሔር እንኳን አበዛች ብሎ ደስ ብሎት መቶ ሰው የሚችል ከጎን ያለ ትልቅ አዳራሽ ሰጠን ማለት ነው። ይሄም ብዙ አልቆይም፣ አመት፣ አመት ተኩል ከቆየ በኋላ መቶም እዛ ቦታ ሞላ፣ የሰው ቁጥር እስከ መቶ ደረሰ። ከዛ በኋላ ያ ቦታም እየጠጠመ መጣ ማለት ነው። እሸቱ ቤት ነበር የምንጸልየው። ከእሸቱ ቤት ስንጸልይ ስንጸልይ ከዚያ በኋላ ቤተክርስቲያን እንጀምራለን አለ። እየበዛ ሲሄድ እንዲሁ ከሰፕቴምበር 1990 ጀምሮ እስከ ዲሴምበር 1993 ዓ ም ድረስ በህብረት ደረጃ ጥሩ ሲካሄድ ቆየ። ሰዎች እየጨምሩ እየዳኑ እየበዙ ሲመጡ የግድ ከህብረት ወደ ቸርች መሸጋገር ነበረብን። ምክንያቱም ለመዋቅሩም ለአሰራሩም አይመችም እና ብዙ ደግሞ የቸርች ስርዓቶችን ለመፈጸም በቸርች ደረጃ የግድ መዋቅር መዋቀር ነበረብን እና በ1993 በዲሴምበር የኢትዮጵያ ወንጌላት ቤተክርስቲያን ተብሎ አሁን የተሰጠው ስም በዛ ጊዜ መጠራት ተጀመረ ማለት ነው። ከ993 ዓ ም ጀምሮ ግን የህብረቱን መሪዎች በዛ ጊዜ እንግዲህ እንዳየናቸው ሁሉም በማሰጠት የሚያገለግሉ ነበሩ። እግዚአብሔር ይመስገን መጠነኛ ኪራይ እንግዲህ እዛ ደግሞ ገባል ማለት ነው እና በዛ ቦታ ስናመልክ ቆየ። በፍራንክፈርት ዙሪያ ያሉት ከተሞች የነበሩ ህብረቶች እንዴት ተመሰረቱ? ሌላው በጣም ደስ የሚለው ደግሞ ኢትዮጵያኖች በያሉበት ቦታ ሁሉ በአካባቢያቸው ወይ የመጽሐፍ ቅዱስ ጥናት ይጀምራሉ ወይም የጸሎት ፕሮግራም ይጀምራሉ እና ለምሳሌ ብንጠቅስ በጊስን ብዙ ተማሪዎች ያሉበት ከተማ ነው። እኛም አንዳንድ ረሾች ተማሪዎች ነበሩ። እንደገና ደግሞ በዛ ቦታ ተቀማጭነታቸው አንዳንድ ወንድሞች እዛ ስለነበሩ ባሉበት ቦታ ያው ቅርንጫፍ የሆነ ደግሞ በብረ ተጀመሩ የጸሎት አገልግሎት ነበራቸው። በጣም እየበዙ እየጨመሩ ቁጥራቸው መሄዱ ነበረ እና እኛም ደግሞ ከዚህ ከፍራንክፈርት ያለ ነው ቤተክርስቲያን እያገዘች እየሄደን እንጎበኛቸው እናገለግላቸው ነበር እና ይደንቃል። በዛም አካባቢ በቃ ሰዎች ጌታን እያገኙ ይድኑ ነበረ፣ ይነጋቁ ነበረ በህይወታቸው በኖሯቸው እና የጊስኑ በጣም ያስደንቀናል። በጣም ትልቅ ፌሎሺፕም ደርሶ ነበረ። ግን ያው ትምህርት ቤትም በምንም በተለያየ ምክንያት ጊዜ ያለውን ነገር ሲጨርሱ ወደዚህ ወደ ዋናው ችርች ተሰባሰቡ ማለት ነው እና የጊስኑ ይህን ይመስላል። እንደገና በካስልም ደግሞ ተጀመረ። በዛኑ ወቅት እንዲሁ ደግሞ ቤተክርስቲያናችን የካስልም ህብረት ወይም ደግሞ አገልግሎት እየሄደች ትረዳ ነበረ። ያው በቃልም እያገልገል ናቸው፣ በጸሎት እየረዳ ናቸው፣ በምክርም በተለያየ መንገድ ብቻ እገዛ እያደረግን በዛ ቦታ የእግዚአብሔር ስራ እየተቀጣጠለ እየጨመረ በየቦታው ይሄን ነበረ እና በእውነት የእግዚአብሔር እጅ በዛ አይተናል። በጣም ይደንቀናል እና እያለ በየቦታው ዳር ምሽታት ብትሉ እንደዛም ደግሞ እዛም ወገኖች በዛ ስፍራ የተቀመጡ በአካባቢ ያላቸውን በቃ ያሉትን ወገኖች በወንጌል እየደረሱ እየመሰከሩ አንዳንዶችን ወደ ጌታ በማምጣት የነበሩትም ደሞ እርስ በርሳቸው በመገናኘት በጌታ ነገር ይጽናኑ፣ አብሮ ይጸልዩ፣ አብሮ ይበረታቱ ነበር እና በጣም ያስደንቃል። ያ ብቻ አይደለም፣ እንደገና ደሞ ቢዝባደን፣ በተለይ በቢዝባደን ደሞ እንዲሁ ከእኛ ቸርች ያላነሰ ነበር አጀማመሩ ላይ እና ጥሩ ጸሎት አገልግሎት ተጀመረ፣ ወደ ህብረት መጡ እና አሁንም እቺው እናት ክርስቲያን እዛም ይሄደች ታገለግል ነበር በቃልም በምክርም በሚያስፈልገው ሁሉ ማለት ነው። እና በቢዝባደንም ያለው አገልግሎት እየጨመረ እንደመጣ እናስታውሳለን። በተመሳሳይ ሁኔታ ደግሞ በፉልዳም የነበሩ አንዳንድ ወገኖች ያው ባሉበት ሁሉ የእግዚአብሔር ነገር ስራ ስለሚሰሩ ተሰባስበው ወንጌል እየመሰከሩ አንዳንድ ሰዎችን ደግሞ በዛ ቦታ እንደ ዳኑና እግዚአብሔር ስራ ሲሰራ እንደነበረ ያንንም ማስታወስ ፈልጋለሁኝ በየቦታው ደግሞ ያገለገሉ በዛን ጊዜ የነበሩ አገልጋዮች ሁሉ እግዚአብሔር ይባርካቸው እንናለን። በትረ ለምሳሌ አንድ በምሳሌነት የሚጠቀስ የእግዚአብሔር ሰው ነው። በግስን ያለው ንብረት የጀመረው እሱ ነበረ እና ጥሩ ፍሬም እያፈራ እንደነበረ እናስታውሳለን። እንዲሁም ደግሞ በሚዝባር የነበረውንም ሕብረት ደግሞ ወንድማችን ቶማስ መሐሪ እሱም ደግሞ እግዚአብሔር ረድቶት በዛ ቦታ የእግዚአብሔርን ስራ ጀምሮ እኛንም እርዳታ ሲፈልግ እኛም እየሄድን በጣም እየተነቃቃ እየበዛ የነበረ ሕብረት ነው እና ስለዚህ ሁሉ ጌታን እናመሰግናለን ይደንቃል። ብቻ በየቦታው የእግዚአብሔር እሳት እየነደደ ነበረ እና እስከሚያስደንቀን ድረስ በቃ እየበዙ እየበዙ ግን እሑድ እሑድ ሁሉም ወደዚህ ይመጣ ነበር እና ብዛታችንን በጣም አድርጎ እግዚአብሔር እየጨመረ ነበር እና ዛን ጊዜ እንግዲህ ህዝቡ በጣም ዋጋ ይከፍል ነበረ። ቱዚለኛል ለአንዳንድ ጊዜ ልክ ሳምንት ሲቀረው ቦታው ስለሚጣበብ እነሱም ብዙ አክቲቪቲ ስለነበራቸው የሚቀጥለው ሳምንት ስለምንፈልገው ቦታውም ሌላ ቦታ ፈልጉ ይሉን ነበር እና ድንገት ስለሚሆንብን በቃ ማግኘቱም ለነገሩ ቀላል አይደለም። ያው ጌታ እየረዳን ግን ከቦታ ቦታ እየፈለግን እናገኝ ነበረ። በፍራንፈርትም በውጭም እና በውጪ በተለይ አንድ ቦታ ትዝ ይለኛል። ማይንታል ዶንሻ የሚባል ቦታ የጸሎት አዳሮችን በአብዛኛው የምናደርገው እዛ ነበረ እና የሚመጣው እና ዋጋ አስከፍለዋል። የእግር መንገድ አለው። በአብዛኛው ደግሞ እዛ ጊዜ መኪና ሁሉም የለውም እና በእግራቸው በረዶ በብርድ ዋጋ እየከፈሉ ይመጡና አብረን ሰባ ሰማንያ የምኖር ሰዎች አብረን እናድር ነበር ና በጣም ያስደንቃል የነበረው መሰጠት የነበረው ፍቅር የነበረው ህብረት፣ እነርስ በርስ መተሳሰብ በእውነት ከምናገረው በላይ ነው። እናንዴ ይሄን ነበረ እና ይታያቸው እንግዲህ ቦታው ራሱ ፍራንፈርት አይደለም፣ ውጪ ነው የእግር መንገድም አለው። እንደገና ደግሞ ያው ቲኬት ኤክስትራ ያስከፍላል ከፍራንክፈርት ዞን ስላይደለም አይደለም ማለት ነው። ግን ያንንም ዋጋ እየከፈለ ሰው ይመጣ ነበር እና የነበረው መተሳሰብና ፍቅር እስከዛ ድረስ በጣም ያስደንቀናል እና በገንዘብ በጉልበት ወጥሉ ይሄን አደድ የሚባለው ሁሉ ብቻ ህዝቡ ይተባበር ነበር እና መላየት አይሆንልንም ነበር በቃ እየተገናኘ ምን ነው በቃ እዚሁ ባደን ነበር ምንለው የጊዜው በጸሎት ሜዳም ስንገናኝ፣ በጸሎታ አዳርም ስንነስ ለምንገናኝበት ሁሉ ማለት ነው። እና ይሄ ያስደንቀናል። በእርግጥ እግዚአብሔር መልካም ነው። በዛ ሁሉ እግዚአብሔር ረድቶናል። በእርግጥ አንዳንድ ቸርቾች በኋላ እመጣበታለሁ፣ ግፊቶችን ነበሩ፣ ግን እነዚህ ግፊቶች ወደ የታመጡን ወደ እግዚአብሔር ነው ያመጡን፣ እንንጀው እግዚአብሔር ደግሞ የራሳችንን ቤት ደግሞ እንፈልግ አንዱ ምክንያት እንደሆነ አምናለሁ። ምክንያቱም ያስጨነቀኝ መልካም ሆነልኝ ስለሚል፣ እግዚአብሔር ካለ ለመልካም መገፋታችን ለመልካም ሆነውልናል እና ግን በዚህ ላይ ብቻ ስትሬስ የማደርገው ምንድን ነው? የነበረውን ፍቅር ነው፣ የነበረውን አታችሜንት ነው፣ የነበረውን እርስ በርስ መቀባበል ነው። እና ያ ደግሞ ለእግዚአብሔር እንደተመቸው እርግጠኛ ሆኜ ዛሬ እናገራለሁ፣ ምክንያቱም ለመብዛታችን ምክንያት ሆኗል። እና ትልቅ ምሳሌ ሞዴል የሚሆን ቤተክርስቲያን ነበር ማለት እችላለሁ፣ በፍቅርና እርስ በርስ በመከባበል በመቀባበል ነው። አንድ ጊዜ ትዝ ይለኛል ቤተክርስቲያን ብዙ ጊዜ ልማዳችን ፋሲጋንና ልደትን ማክበር ነው። የጌታችን የሱስ ክርስቶስን የልደት በዓል እናከብራለን፣ የትንሣኤውን በዓል እናከብራለን። እና በዚህ በጴንቴኮስታሉ ጀርመን ቤተክርስቲያን ያንን አይነት አክቲቪቲ ማድረግ አንችልም ነበር ምክንያቱም እነሱም ስለሚይዙት ማለት ነው። ስለዚህ የግዴታ ቦታ መፈለግ ነበረብን። እና አንድ ጊዜ ፈልገን ፈልገን ማግኘት አልቻልንም። ስለዚህ ምን ሆነ መሰላችሁ? የግድ በቃ ማክበር ስላለብን ወገኖችን ይዘን በቃ የጌታን ትንሣኤ በዓል አብረን መዋል ስለነበረብን የሆነ እንደ ዲስኮቴክ የሆነ ቦታ አገኘንና እንደ መጠጥ ቤት ነገር ነው። ያንን እንቆ በቃ ጌታ በረዳ መንገድ ትንሽ መልኩን ለወጥ አድርገን እዛ ቦታ ዲስኮቴክ በመሰለ ቦታ ላይ የጌታን ትንሣኤ በዓል እንዳከበርን ትዝ ይለኛል። እና ይሄ ሁሉ እንግዲህ ምንድን ነው ያው የራስ ነገር ስለሌለ ማለት ነው እና አንዳንድ ጊዜ ደግሞ ምናልባት ነባሮች የነበራችሁ ታስታውሳላችሁ። ከፍራንፈርት ውጪ ሀተርሳ የሚባል ቸርች አለ፣ የሉተራን ቸርች ነው። እንዛ ደግሞ እየጠየቅን እንሄድ ነበር እና በእርግጥ ርቀት አለው፣ ከፍራንፈርት ውጪ ነው። እና ወገኖች ደግሞ አብዛኛው ያሉት ፍራንፈርት ስለሆኑ እንደገና ቲኬትም ዋጋ ያስከፍላቸዋል እዛ ለመሄድ ግን ያንንም ቢሆን ዋጋ እየከፈሉ እየሄዱ አንድ ጊዜ እንኳን የመስክሰናችን ፕሮግራም ተቋርጦ አያውቅም እና እንዲሁም ደግሞ በተለያየ ጊዜ ያው በቤስባደን መሆነ በኪስን ለየት ያሉ ፕሮግራሞች ሲካሄዱ ማለት ሲያደርጉ እዛ ያሉት ወገኖች እንዳለቻቸው ግልብጥ ብሎ ነበር የሚሄደው እና ዋጋ እየከፈልን ለቲኬትም ሆነ የቤንዚን እየቀዳን እንሄን ነበር እና ያ ፍቅር በጣም የሆነ ሪቫይቫል ብቻ መጥቶ ነበር ማለት እንችላለን። በጣም ሪቫይቭ እግዚአብሔር እያደረገን ፍቅር በፍቅር ላይ እየጨመረ ውህደት ሁሉ መጥቶ ያው በመጨረሻ እግዚአብሔር ይመስገን እግዚአብሔር አሰፋን አበዛን እና ግን እንዳልኳችሁ ያው የሶቪየት ስንከራ ችግሮች ነበሩ፣ እንደራሳችን እንዲሆን ስለማይችል ያ ግን ወዴታ መጣን፣ ወደ እግዚአብሔር አስጠጋን፣ ወደ እግዚአብሔር እንድንጮህ የራሳችን ነገር እንዲኖር እንድንጸልይ አደረገን። እና ያስጨነከኝ መልካም ሆነልኝ የሚለው እግዚአብሔር ቃል በእውነት በዚህ ነገርም እንደተፈጸመ እናለን። እና ግን ዋጋ የሚከፍል ህዝብ እንደሆነ በዚህ አጋጣሚ መናገር እፈልጋለሁ። እና እግዚአብሔር ይህን ህዝብ ይባርክላል።